ይህ ሰው ከዚህ ቀደም ባንክ 14 ጊዜ ዘርፎ ነበረ። ዛሬ ሉካስ ከእስር የሚለቀቅበት ቀን ነው። ልክ እንደወጣ ቀደም ብሎ የይዘው የነበረውን ፖሊስ አገኘው። ሉካስን ቀጣዩን የባንክ ዘረፋ መቼ እንደሚያደርግ ይጠይቀዋል። ፖሊሱ እንደገና ያለመያዝ እየጠበቀ ነው። ለጥያቄው መልስ ይሰጥ ሉካስ እየተዘጋጀው ነው። ይህ ያንተ ጉዳይ አይደለም ይለዋል። ሉካስ መኪናውን ወደ ባንክ ያሽከረክራል። ነገር ግን በዚህ ጊዜ ባንክ ለመዝረፍ ሳይሆን ገንዘብ ለመቆጠብ ነው። ገንዘብ ለመቆጠብ ይፈልጋል በእስር ቤት የቆየባቸውን አምስት ዓመታት ሉካስ ስለ ሥራ እንዲያስብ አድርጎታል። ራሱን ለመለወጥ ወሰነ። ያለው ገንዘብ ከሸጠው ወርቅ የተገኘ ነው። እኔ በኩል የዘራፊ የቁጠባ ሂሳብ ሲከፍት ሳይ የመጀመሪያ ነው። እሺ ለማንኛውም እንቀጥል። በዚህ ጊዜ አንድ ሞኝ ዘራፊ ገባ። ብዙም ሳይቆይ ሰዎቹን ለማስፈራራት ሲሞክር ፊቱን የሸፈነበትን ጭንብል በጥርሱ ቀዶ ፊቱን ያሳያል። ሉካስ ዘራፊውን አይቶ ያዝንለታል። ሰዓቱን ይመለከታል። ዘራፊ በጊዜ ካልወጣ እንደሚያዝ ያስባል። የባንኩ ሰራተኞች በፍርሃት ገንዘብ ይሰጡታል። ነገር ግን ባንከሩ ገንዘቡን በቦርሳ ውስጥ ከሞላ በኋላ ገንዘቡን በመስኮቱ ላይ ያሳልፈው ለመወርወር ሲሞክር ቦርሳው ጣራው ላይ ባሉ መብራት ላይ ተንጠልጥሎ ይቀራል። እድለቢስ እንደኔድ እንደ ኔድ ያለ አጭር ሰው ከረጢቱን እንዴት ሊያወርደው ይችላል? ሉካስ ዘራፊውን አሳልቺ በሆነ አይኖች ይመለከተዋል። ዘራፊ ወዲያውኑ ሰራተኞቹ ወጥተው ከረጢቱን እንዲያወርዱለት ያዘል። ባንከሩም ሊያወርድለት ከመስኮቱ ሲወጣ ለካ እሱም ከእሱ ይባሰ በጣም አጭር ወንበር ላይ ቆመው ራሱ ከረጢቱ ላይ መድረሱ። ነገር ግን ፖሊስ ባንኩን ከቦ ነበር። ኔድ በጣም ሞኝ ነው። ውጪውን እያየ በጣም ተጨነቀ። በዚህ ጊዜ አንድን ሰው ታጋች ለማድረግ ወሰነ። ይህ ሰው የቀልደኛ ነው። ምን አይነት አምሮ የሚያሳይ ዘራፊው ሉካስ መረጠ። አንድ ዘራፊ ሌላ ዘራፊን ታጋች ያደርጋል። ሁለቱም አብረው ወደ ባንኩ ትልቅ ብር ሄዱ። ፖሊስ ዱጋን ይህንን ሲያይ ደነገጠ። ይህ በእንዲህ እንዳለ ኔድ በፍርሃት ይንቀጠቀጣል። ከጎኑ የቆመው ሉካስ እንዳይወርቅ መያዝ አለበት። ውጤቱ ደግሞ ፖሊስ ሽጉጥ መተኮሱ ነበረ። እንደ ዕድል ሆኖ ከመኪናው ስር ተኙ። ራሱን ለማዳን ሉካስ ከዚህ ሞኝ ዘራፊ ሽጉጡን ተቀበለው። ከዚህ ቦታም ለመውጣት አቋማቸው የተለያየ ሆነ። ከዚያ ቦታ ሲርቁ ኔድ ሌላ ፈንጃ ወጣ። ሉካስ ሽጉጡን እንዲመለስለት አስገድደው ሉካስም ሽጉጡን ለሞኙ ኔድ እንዲመለስ ተገደደ። ሽጉጡን እንደያዘ እንዳያዘ ወዲያውኑ የሉካስን እግር መታው። የሉካስ ጨዋት ፖሊሶቹን ግራ የሚያጋባ ነበር። በፍጥነት ከዚያ ቦታ ወጡ። ነገር ግን ሉካስ ብዙ ደም ፈሶታል። በመኪና እያመለጡ እያለ አቅጣጫውን ስቶ የግንባታ ቦታን ገጨ። ሉካስ ሽጉጡን በፍጥነት ተቀብሎት ኔድ ላይ ይጮህበታል። እኔ ፕሮፌሽናል ዘራፊ መሆኔን ታውቃለህ። አሁን ራሱ ከተለቀኩ አንድ ሰዓት አይሞላኝም። ይህን ከተነጋገሩ በኋላ ንጹህ መሆኑን ለማረጋገጥ ሉካስ ኔድን ወደ ፖሊስ ጣቢያ አመጣው። ነገር ግን ኒድ ወንጀሉ እንደማይቀበል ግልጽ ነው። ምስኪኑ ሉካስ አማራጭ የለውም። ከዚህ ቦታ መሮጥ አለበት። እንደ እድል ሆኖ ከፖሊስ ማሳደድ በተሳካ ሁኔታ አመለጠ። ደም ሉካስ በቁጣ ይህም ሞኝ ሰው ከመኪና ወጣው። ኔድ ሉካስን ብቻውን መተው አይፈልግም። ሉካሱን ጥይቱን ለማውጣት ወደ ሆስፒታል ለመውሰድ ወሰነ። ነገር ግን ባልተጠበቀ ሁኔታ ሉካስን የአልኮል ሱሰኛ ወደ ሆነው ዶክተር ወሰደ። ትንሽ ጊዜ ስቃይ በኋላ ሉካስ ራሱን ከዚያም በኋላ ኔድ ልጁን ሜግን ለማግኘት ይሄዳል። ኔድ ልጁን ብቻውን ነው የሚያሳድገው ልጁም ደግሞ መናገር አይችልም ለመውሰድና ከራሱ ጋር እንዲቆይ ለማድረግ ገንዘብ ማግኘት አለበት። ለዚህም ነው ኔድ ገንዘብ ለማግኘት ባንክ መዝረፍ የወሰነው። ልጁን ወደ ውጭ ሀገር ለመውሰድ ይፈልጋል። ሉካስ ሀሪን እንዲያገኘው ይነግረዋል። ነገር ግን ባልተጠበቀ ሁኔታ እዚህ ሲመጣ ይመታል። ለመልቀቅ ከፈለገ ሀሪን አስር ሺህ ዶላር መስጠት ነበረበት። ሉካስ ይህንን ያውቃል። ከሜግ ጋር ኔድን ለማዳን ይሄዳሉ። ነገር ግን ፖሊስ ደረሰ። ሉካስ መጀመሪያ ይሮጣል እና ሜግ ተከትለው ትሮጣለች። ነገር ግን ለአጭር ርቀት ከሮጠ በኋላ በቁስሉ ምክንያት ወደ ከነቃ በኋላ ሜግ አጠገቡ ተኝታ እያለ ሉካስም እሷ በጣም ምስኪን እንደሆነ የተሰማ ስለዚህ ሊረዳ ተወሰነ። መኪናውን እየነዳ የሐሪን ሶ ጋጨው። በዚህ አጋጣሚ ሞኙ ኔድን በተሳካ ሁኔታ ማዳን ቻለ። ምስጋና ለማቅረብ ኔድ ሉካስ ዘራፊ ያለመሆኑን የሚያረጋግጥ ዘገባ ጻፈለት። ከመሰናበቷ በፊት ሜግ አይኖቿን ወደ ላይ አንስታ ሉካስን ተመለከተችው። በድንገት አትሄድ አለችው። ሉካስ በጣም ተነካ፣ ግን መሄድ ነበረበት። ከዚያም ንጹህ መሆኑን የሚያረጋግጥ ማስረጃዎችን በፍጥነት አወጣ። ሉካስ አሁን እንደ ማንኛውም ሰው የተረጋጋ ይወታል። ይህ በእንዲህ እንዳለ ኔድ ተስፋ ቆረጠ። ልጁን አጣ። ልጅቷ ወደ ሕፃናት ማሳደጊያ ተወሰደች። ሉካስ ይህንን ዜና እንዳሰማ ወዲያውኑ ሊወስዳት ሄደ። ሆኖም ልጅቷ ምንም አትናገርም ወይም አትበላም። ሰውነቷ ደካማ ነው። ይህ ሉካስን በጣም ያሳዝነዋል። እሱና ኔድ ሜጋንን ከዛ ለማውጣት እቅድ አወጡ። ልጅቷን ወደዚያ የአልኮል ሱሰኛ ዶክተር ዘንድ አመጧት። እንደ ዕድል ሆኖ ሁኔታ ሁሉ የተሻሻለ፣ ሜግ በመጨረሻ ትንሽ መናገር ቻለች። በደስታ ሁለቱም ለእሷ ምግብ ያዘጋጃሉ። ሉካስ ኔድና ልጁ እንዲለያዩ አይፈልግም፣ ስለዚህ ወደ ውጭ ሀገር እንዲሄዱ ለመርዳት ወሰነ። እንደ እውነተኛ ቤተሰብ ልብስ ለበሱ። በዚህ አካሄዳቸው ሉካስ አባት ነው፣ ኔድናት ያው ሜግ ልጅ ናት። ወደ ጣቢያው እየሄዱ ሲፈተሹ፣ በዚህ ጊዜ ኔድ በጣም ይጨነቃል። እሱን ለማረጋጋት ሉካስ ሆዱ ላይ ይመቷል። ሉካስ ለፖሊሶቹ ሚስቱ ከባድ የሆድ ህመም እንዳለባት ነገራቸው። ፖሊሶም ይህንን አምነው ወደ ሆስፒታል እንዲወስዷቸው ረዳቸው። በመጨረሻም ወደ ድንበር ይሄዳሉ። ሉካስ ሊሰናበታቸው አልፈለገም፣ ከእነሱ ጋር ወደ ውጭ ሀገር ለመሄድ ወሰነ። በመጨረሻም አብሮ በደስታ ሲኖሩ ፊልሙ ያበቃል። ስሪ ፉጀቲቭ የተሰኘውን ይህን ኮሜዲ ፊልም በዚህ መልኩ አቅርቤላቸዋል። በደንብ መሳቅ ከፈለጋችሁ ሙሉ ፊልሙን እንታዩ ጋብዣቸዋል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ላይክ ብታረጉ ደግሞ ቻናሌ ብዙ ሰው ጋር እንዲደርስ ይረዳኛል። በአቀራረቤ ላይና በሚቀጥለው እንዲሰራላችሁ ብትፈልጉ ታሪክ ወይ ደግሞ ፊልም ካለ በኮሜንት ሴክሽኑ ላይ አስቀምጡልኝ። መልካም ጊዜ ነው ላችሁ።